ሰላም የሜዲካል ቲዩብ ቤተሰቦች የተሰቦች የተጎዳ ነርቭን የሚፈውሱ ቫይታሚኖች። በዚህ ቪዲዮ የምናያቸው ቫይታሚኖች የተጎዱ ነርቮችን የሚጠግኑ የነርቭ ተግባርን የሚጨምሩ፣ አጠቃላይ ደህንነታቸውን የሚያስጠብቁ ናቸው። የነርቭ ችግር ለጭንቀት የሚያጋልጥ የቀን ተቀን ተግባራችን የሚገድብ መጥፎ ችግር ሲሆን የሚያሳያቸው ምልክቶችም የመደንዘዝ፣ የህመም፣ የመጠጥጠት ስሜት፣ የጡንቻ መድከም፣ የራስ ህመም፣ የማዞር ስሜት በጣም ሲባባስ ደግሞ ፓራላይሲስ ወይም ሽባነት ድረስ ሊደርስ ይችላል። ነርቮች ሲግናሎችን በትክክል ማስተላለፍ ባለመቻላቸው ስለሰደደ ህመም ልንጋለጥ እንችላለን። የነርቭ ሽፋን የሆነው ሚሊን ሺዝ መጎዳትም የነርቭ ሲግናል በተሳሳተ ሁኔታ እንዲለቀቅ ስለሚያደርግ ህመምና ያየናቸው ምልክቶች እንዲፈጠሩ ሊያደርግ ይችላል። ደስ የሚለው ነገር ግን በቅርቡ የወጣው ግኝት የተወሰኑ ቫይታሚኖች ይህን ችግር እንደሚፈውሱ ነው የተረጋገጠው። መቼም ወሳኝ መረጃ እንዲያልፋችሁ አትፈልጉም። ቪዲዮውን ጨርሱት። ላይክ፣ ሸር፣ ሰብስክራይብ ይደረግ። የነርቭ ቫይታሚኖች በሁለት ክፍል እንደሚሰጥ ነግራችሁ ነበረ። ክፍል አንድ እና ክፍል ሁለት ማለት ነው። ይሄ ክፍል ሁለት ነው። በክፍል አንድ አምስት ቫይታሚኖችን አይተናል። እነሱም ከርከሚን፣ ማግኔዚየም ሰልፌት፣ ኦሜጋ ስሪ፣ ቫይታሚን ቢ1፣ አልፋ ሊፖይክ አሲድ ናቸው። ዛሬ ደግሞ ቀሪዎችን የምናየው ይሆናል ማለት ነው እነዚህ ቫይታሚኖች የተጎዳ ነርቭን መጠገን፣ መፈወስ፣ የነርቭ ጤናን መጠበቅ ብቻ ሳይሆን መጉደላቸው የነዚህ ቫይታሚኖች ከኖርማል ሬንጅ በታች መሆን የነርቭ ችግር ያመጣል ነው። ስለዚህ አንዱ ሲቀንስ የነርቭ ችግር ያመጣል። በምግብም ሆነ በሰፕሊመንት ወስደን የነዚህን ቫይታሚን መጠን ማመጣጠን የነርቭ ችግሩ እንዲለቀን ምክንያት ይሆናል ማለት ነው። ክፍል አንድ ላይ ያላያችሁ ሰዎች መጀመሪያ ይሄን ቪዲዮ ሙሉውን ታያላችሁ። ከዛ በኋላ ቻናል ውስጥ ከገባችሁ በኋላ ቪዲዮስ ሚለው ጋ ወይም ፕሌይሊስቱ ጋር ገብታችሁ ከዚህ ቀጥሎ ያለው ቪዲዮ እነዚህን አሁን የጠቀስኳቸው አምስት ቫይታሚኖች ማየት አለባችሁ። ስለዚህ ሁሉንም ስታዩ ሙሉ ትሆናላችሁ። ሁሉም ቫይታሚኖች ያስፈልጋሉ። ከሁሉም ውስጥ ደግሞ አንዱ ሲጎል ችግር ያመጣል። ሁሉንም እዩዋቸው። እነዚህንም ወሳኝ ቫይታሚኖች ስለሆኑ እስከ መጨረሻው ተከታተሏቸው። ደስ የሚለው ነገር እነዚህ ቫይታሚኖች በሰፕልመንት መልክ እንድትወስዷቸውን ብቻ ሳይሆን እነዚህ ቫይታሚኖች የሚገኙባቸውን ወሳኝ ወሳኝ ምግቦችን አብረን ስላካተትን ምግቡን በመመገብ ቫይታሚኖችን ማግኘት ይቻላል ማለት ነው። ይህ በጣም የተሻለው ነገር ነው። እስኪም ቪዲዮ የተመለከታችሁ ሁላችሁም ላይክ፣ ሸር አድርጉት። ስለዚህ እነዚህ አምስት ቫይታሚኖች ከዛኛው የቀጠሉ ናቸው። በአንደኛ ደረጃ የምናየው ቫይታሚን ኢ ይሆናል። ቫይታሚን ኢ በሽታ የመከላከል አቅምን በመጨመር የነርቭ ኢንፌክሽኖች ከመፈጠር ይጠብቃል። ካልሆነ ግን በኢንፌክሽኖች የነርቭ ጉዳት ይፈጠር ነበር። ኃይለኛ ጸረ ኦክሲደንትም ስለሆነ የኦክሲዳይዝ ጭንቀትና ብግነትን በተጎዱ ነርቮች ውስጥ ወይም አካባቢ የማስወገድ አቅም አለው። ቫይታሚን ኢ ኒውሮኖችን ለመጠበቅ ይጠቅማል። ቫይታሚን ኢ እንደ ስትሮክ፣ ፔሪፈራል ኒሮፓዚ፣ የዳርቻ የነርቭ ችግሮች ወይም ፔሪፈራል ኒሮፓዚ አይነት ችግሮች የተጎዱ ነርቮች እንደገና ማገገምና የነርቭ ተግባር ማስቀጠል ስራዎችን ይሰራል። የነርቮች ግንኙነት ወይም ኮሚኒኬሽን መስተጓጎል ከባድ ምልክቶችን ማለትም እንደ ስሜት ማጣት፣ የእንቅስቃሴ ቁጥጥር ማጣት አይነት ምልክቶችን ይፈጥራል። ነገር ግን ቫይታሚን ኤ አጣዳፊም ሆነ ስር የሰደዱ የነርቭ ችግሮችን የመፈወስ አቅም እንዳለው ተረጋግጧል። የነርቭን በሽታ የመከላከል አቅም መጨመር መቻሉ የነርቭ ዋሳትን ሊጎዱ ከሚችሉ ኢንፌክሽኖች ነርቭን ይጠብቃል። እንደ ቫይታሚን ኤ አይነት ከፍተኛ ጸረ ኦክሲደንት ባህሪ ያላቸው ነርቮችን ከቦ የሚገኘውን ኮኔክቲቭ ቲሹ የመጠገን አቅም አላቸው። ይህ ኮኔክቲቭቲሹ ሞተር ተግባሮችን የሚቆጣጠር ነው። የኔሮ ዲጀኔሬቲቭ ችግር ባለባቸው ሰዎች ላይ ቫይታሚን ኤ እብጠትን ይቀንሳል፣ በሽታ የመከላከል ስርዓት ጤናን ይጨምራል፣ የመዳን ሂደትን ያፋጥናል፣ የማገገም ሂደትንም ይጨምራል። ቫይታሚኑን በደንብ ሊሰጡን የሚችሉ ምግቦች አቮካዶ፣ የሱፍሬ፣ አልሞንድ፣ ቆስጣ፣ ሲውስቻር፣ ብሮኮሊ እና ከቀይ በርበሬ ማግኘት እንችላለን። በሁለተኛ ደረጃ የምናየው ቫይታሚን ቢ12 ይሆናል። ቫይታሚን ቢ12 ለነርቭ ህዋሳት ሜታቦሊዝም፣ ለነርቭ ጤና፣ ለነርቭ ጥገና፣ ነርቭን የሚሸፍኑትን የሚጠብቁትን ሚሊንሺዝ የተባሉትን መፈጠርም ትልቅ አስተዋጽኦ አለው። የነርቭ ህዋሳት መሸፈናቸው ከኦክሲዳይዝ ጭንቀት ይጠበቃሉም። የነርቭ ስርዓት እንቅስቃሴን ለመለየት ለእውቀት ለትውስታ ይጠቅማል። ነገር ግን በአደጋዎችና በበሽታዎች የመጋለጥ እድል አለው። ቫይታሚን ቢ12 ውስብስብ የሆነውን የነርቭ ስርዓት፣ የነርቭ ህዋሳት ትስስር፣ ጤና ተግባር ይጠብቃል። የቫይታሚን ቢ12 እጥረት የከፋ የነርቭ ችግሮች ይፈጥራል። የትውስታ ችግር፣ የእንቅስቃሴ ነርቭ ቁጥጥር ችግር ይፈጠራል። የመጀመሪያው ቫይታሚን ቢ12 ተግባር የሚሊንሺዝን መፈጠር መደገፍና የሚሊንሺዝን ተግባር ማስቀጠል ነው። ይህ ቅባታማ ሽፋን ወይም ሚሊንሺዝ የነርቭ ዋሳትን ኢንሱሌት ማድረግ የሲግናል ስርጭትን ማፋጠን ብቻ ሳይሆን ነርቮችን ከኦክሲደቲቭ ጭንቀትም ይጠብቃል። የኦክሲዳይዝ ጭንቀት በጸረ ኦክሲደንቶች እና በነጻ ራዲካሎች መካከል አለመመጣጠን ወይም ኢምባላንስ ሲኖር የሚፈጠር ነው። የኦክሲዳይዝ ጭንቀት ሲኖርም የህዋሳት የህብረ ህዋሳት ጉዳት ይፈጠራል። በቂ የቫይታሚን ቢ አስራሁለት መጠን ሲኖር በዳርቻው የነርቭ ችግር የሚፈጠሩ ምልክቶችም ይጠፋሉም። በኬሞቴራፒና በስኳር በሽታ ባላቸው ሰዎች የሚፈጠሩት ምልክቶችንም ያጠፋል። በምትመገቡት ምግቦች በቂ የቫይታሚን ቢ አስራ ሁለት መጠን እንዲኖር ማድረግ የነርቭ ስርዓት የመከላከል አቅም ስርዓት መጨመር፣ የነርቭ ጉዳት መከላከልን፣ የነርቭ ጉዳት ጥገናን ያፋጥናል። ቫይታሚን ቢ አስራ ሁለትን በደንብ ለማግኘት መመገብ ያሉብን ምግቦችም የበሬ ስጋ፣ እንቁላል፣ አሳዎች እንደ ሳልሞን፣ ቱና፣ ኦይስተር፣ ሳርዲን፣ ማክሬል አሳዎችን መመገብ እንዲሁም ዲያሪ ምርቶች እንደ ወተት፣ አይብና ቅቤን መመገብ ይሆናሉ። ሌላው ቫይታሚን ዲ ይሆናል። ቫይታሚን ዲ ለአጥንት ጤና ብቻ ሳይሆን ለነርቭ ስርዓት ጤናም ይጠቅማል። የነርቭ እድገትን፣ የነርቭ ጥገናን ይደግፋል። ለነርቭ ጉዳትና ህመም አስተዋጽኦ የሚያደርገውን ብግነት በመቀነስ ደረጃ ትልቅ ሚና ይጫወታል። ይህ ቫይታሚን በሰውነታችን የካልሲየምና የፎሌት መጠንን ለማመጣጠን ይጠቅማል። እነዚህ ማዕድናት ለነርቭ ስርጭትና ለአጠቃላይ የነርቭ ጤና ይጠቅማሉም። የቫይታሚን ዲ ሪሴፕተሮች በሁሉም የነርቭ ስርዓት አካባቢዎች ይገኛሉ። ሪሴፕተሮች ማለት ቫይታሚን ዲ ሂዶ የሚያርፍበት ክፍል ማለት ነው። እነዚህ ሪሴፕተሮች ወይም ቫይታሚን ዲ ማረፊያዎች አክቲቬት ሲሆኑ ወይም ሲነቃቁ ለነርቭ ተግባር መጠበቅ ይጠቅማል። የብግነት ችግሮችን ከነርቭ ብረ ዋሳት ያስወግዳል። ከፍ ያለ የቫይታሚን ዲ መጠን ሲኖር የተሻለ ለኒውሮሎጂክ ችግሮች እንደ ኒውሮዲጀነሬቲቭ አይነት ዲዞች ማለት ነው መፍትሄ ማምጣቱን በጥናቶች ተረጋግጧል። ቫይታሚን ዲ የሰውነት የተፈጥሮ ጥገና ሂደትን በመጨመር ወይም በማፋጠን የተጠቀሱትን የነርቭ ችግሮች ተጽዕኖ ያስወግዳል ወይም ኤፌክቱን ያስወግዳል። ቫይታሚን ዲ የበሽታ የመከላከል ስርዓት ጤናም ይጠቅማል። በሽታ የመከላከል ስርዓታችን ደግሞ ይበልጥ የነርቭ ጤናን ይጠብቃል። ነርቭ ሊጎዱ ከሚችሉ ኢንፌክሽኖች ነርቭን በመጠበቅ ማለት ነው። ቆዳችን ከፀሐይ ብርሃን ቫይታሚን ዲን ስለሚያመርት የተሻለው መንገድ አዘውትሮ ለፀሐይ ብርሃን መጋለጥ ሲሆን ነገር ግን ከምግቦችም ማግኘት ይቻላል። በተለይ ደግሞ በተለያዩ አጋጣሚ የፀሐይ ብርሃን አዘውትረው ለማያገኙ ሰዎች ይረዳል። ስለዚህ ቫይታሚን ዲን የሚለግሱ ምግቦችም የማክሮ አሳ፣ የሳልሞን አሳ እንዲሁም የአሳ ዘይት፣ የእንቁላል ቢጫው ክፍልና ከዲያሪ ፕሮዳክቶች ይሆናል። ቫይታሚን ዲ ለነርቭ ተግባር፣ ለአጠቃላይ የሰውነት ጤና መጠበቅ ጉልህ ሚና ስላለው አጠቃላይ የነርቭ ስርዓት ጤንነትን የሚሹ ሰዎች የቫይታሚን ዲ መጠናቸውን በትክክለኛው መጠን ማድረግ አለባቸው። ሌላው ቫይታሚን ቢ ዘጠኝ ወይም ፎሌት ነው። ፎሌት ለህዋሳት እድገትና ለሜታቦሊዝም ያገለግላል። ለነርቭ ጥገናና ለነርቭ ተግባር ቁልፍ ሚና ይጫወታል። ይህ ቫይታሚን በነርቭ ስርዓት በተለይ ደግሞ ስራውን በሚሰራበት ታንደም በሚባለው ቦታ ላይ ከቫይታሚን ቢያስራሩት ጋር በመሆን የነርቭ ህዋሳትን ጤና ይጠብቃሉ ተግባራቸውንም ያስጠብቃሉም ፎሌት የሰውነት ዘረመል ወይም ጄኔቲክ ማቴሪያል የሆኑትን ዴኔ ና ሬኔ መፈጠር ሂደት ላይ አስተዋጽኦ አለው በህዋሳት ፈጣን ክፍፍልና እድገት ወቅትም ወሳኝ ሚና አለው በተለይ በርግዝናና በህፃነት ወቅት ከዚሁ ጋር ተያይዞ ሚናው ላቅ ያለ ነው የፎሌት ከቀየደ መዋሳት መመረት ጋር ያለው ተግባርም ወሳኝ ነገር ነው። አኔሚያ ወይም የደም ማነስን ይከላከላል። የደም ማነስ የነርቭ ምልክቶችን ይበልጥ ያባብሳል። በቂ የፎሌት መጠን መውሰድ ፔሪፌራል ኒውሮፓዚን ወይም የዳርቻው የነርቭ ችግሮችን ወይም ምልክቶችን ለመከላከል ወይም ለማስታገስ ይረዳል። የተጎዱ ነርቮችን እንደገና እንዲያገግሙ ወይም ሪጀነሬት እንዲያደርጉ ይረዳል። ለሚሊንሺዝ ወይም ለነርቭ ሽፋን መፈጠር ይረዳል። ሚሊንሺዝ ወይም የነርቭ ሽፋን የነርቭ ፋይበሮችን ኢንሱሌት ያደርጋል። ኒሮ ትራንስሚተሮችን በበቂ ሁኔታ እንዲተላለፉ ይረዳል። ፎሌት በደም ውስጥ የሄሞሲስቲን መጠንን ለመቀነስ ይረዳል። ምክንያቱም መጠኑ ሲጨምር ለነርቭ ጉዳትና ስር ለሰደዱ ችግሮች እንደ የልብ በሽታ አይነት ችግሮች ያጋልጣል። ፎሌትን በደንብ ሊለግሱን የሚችሉ ምግቦችም አረንጓዴ ቅጠል ያላቸው አትክልቶች እንደ ቆስጣ፣ ኬል፣ ብሩስልስ ፕሩትስ፣ ፍራፍሬዎች፣ ነትስ፣ ባቄላ፣ አተር እንዲሁም የባህር ምግቦች፣ እንቁላል፣ እንደ ወተት አይነት የዲያሪ ምርቶች፣ ስጋ፣ ዶሮ፣ እህሎች ናቸው። ፎሌት ለነርቭ ጤና፣ ለህዋሳት ተግባር ወሳኝ ሚና ስላለው የፎሌት መጠንን በትክክለኛው መጠን ማድረግ ለአጠቃላይ የነርቭ ስርዓት ጤና ይጠቅማል። በአምስተኛ ደረጃ የምናየው ቫይታሚን ቢ6 ወይም ፓይሪዶክሲን። ቫይታሚን ቢ6 ለነርቭ ጤና መጠበቅ፣ አንጎል በትክክል ስራው እንዲሰራ የሚረዳ ወሳኝ ቫይታሚን ነው። ለኒውሮትራንስሚተሮች መመረት ወይም ሴንተሲስ ትልቅ ሚና አለው። ኒውሮትራንስሚተሮች ኬሚካሎች ሲሆኑ በነርቭ ሴሎች መካከል የሚደረገውን ግንኙነት ወይም ኮሙኒኬሽን የሚመሩ ወይም የሚወስኑ ናቸው። ይህ ቫይታሚን የነርቭ ስርዓት መዋቅራዊም ሆነ ተግባራዊ ትስስር እንዲኖረው የሚያስችል ነው። እንደ ሴሮቶኒን ና ኖርፒኒፍሪን ያሉ ኒውሮትራንስሚተሮች እንዲመረቱ በመደገፍ ቫይታሚን ቢሲክስ በአንጎል ተግባርና በሙድ ወይም በስሜት ቁጥጥር ላይ ተጽዕኖ አለው። ሚሊንሺዝ የተባለውን የነርቭ ህዋሳት ሽፋን መፍጠር ሂደት ላይም ትልቅ ሚና ይጫወታል። ቫይታሚን ቢሲክስ የነርቭ ጉዳትን፣ የነርቭ መጠርቀቅ ችግርን ለመከላከል ና ለመፈወስ ይረዳል። በተለይ እንደ ካርፓል ተነር ሲንድረም አይነት ችግሮችን ማለት ነው። ቫይታሚን ቢሲክስ የነርቭ ብግነትን እንደሚቀንስ ከነርቭ ህመምና ኒውሮሎጂካል ዲስትረስ ወይም የአእምሮ ጭንቀት ጋር የተያያዥ ያላቸውን ምልክቶች እንደሚቀንስ በጥናቶች ተረጋግጧል። ቫይታሚን ቢ ሲክስ በአሚኖ አሲድ ሜታቦሊዝም ዙሪያ፣ ቀይ የደም ህዋሳት መመረት ዙሪያ እንዲሁም የዲኤንኤ መሰረት የሆነውን የኒውክሊክ አሲድ መመረት ሂደት ላይ ትልቅ ሚና አለው። ቫይታሚን ቢ ሲክስም በደንብ ሊለግሱን የሚችሉ ምግቦችም የደሮ ስጋ፣ የቱና አሳ፣ ሳልሞን አሳ፣ የከብት ጉበት፣ ወተት፣ አይቭ፣ ባቄላ፣ ምስር፣ ካሮት፣ ቆስጣ፣ ሩዝ ብራውን የሆነ የሱፍሬና ሙልሁል ናቸው። አሁን ሁሉንም ነርቭን ለመጠገን የሚጠቅሙ ቫይታሚኖችን አውቃችኋል። ውድ አድማጮች፣ ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች ተደራሽ እንዲሆን ላይክ፣ ሸር፣ ሰብስክራይብ ይደረግ። መረጃ በምንለቅበት ጊዜ ተነተሉ እንዲደርሳችሁ የኖቲፊኬሽን ደወል ተጫኑ። ሌሎች ተመሳሳይ ቪዲዮ ዎችን ማግኘት ከፈለጋችሁ ሊንኮቻቸው ከስር ዲስክሪፕሽን ሴክሽን ላይ ተቀምጧል። ተመልክቷቸው። በእውነቱ ስላዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ የጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።